ልጆቹ አማቾቹና የበዓል ሰሞን። ድርሰት ኤፍሬም እንዳለ፣ ሳሙኤል ተስፋዬ፣ መሠረተ ሕይወት፣ የታፈረው መብራቱና አንተነ ሰይፉ። ልጆቹ አማቾቹና የበዓል ሰሞን። አፈር በበላሁ። ሳንጎዳጉድ ቀሰቀስኩ እንዴ? እንደውም ትንሽ ተኝተ ብታረፍድ አይሻልም? ምን የሚያስቸኩል ነገር አለ? እንቅልፍ የለኝም እባክሽ። በላይዬ እስቲ ፊትን በመስታወት ይኸው፣ አይኖችን እስቲ በደንብ አድርገያቸው። ምን ሆኑ? ምን ሆኑ? እንደ ጉድ አብጧል እኮ። ሳምንት እንቅልፍ በአይን የዞር አይመስልም። ምን ነው ዝም አልክ? አይ ነገሩ፣ ምን ታክቶ መት ማለት ተናገር እንጂ አይኖች አብጧል ስላልሺ ነገር እኔን ካላመንከኝ በመስታወት አታያቸው። ያለማመን ሳይሆን ያበጡት በእንቅልፍጦት ሳይሆን ምናልባት ያልተመቿቸው ነገሮች እያዩ ስለሆነ እንደሆነስ። ጭራሽ በጠዋቱ ፍልስፍናው ገባል። መፈላሰፊ እንኳን አልነበርም። ነገሩ አንዳንዴ እኮ እንዲሁ ስሜት የሚረብሹ ነገሮች ሲገጥሙ ፍልስፍና ቢጤ መሞካከሩ አይቀርም። እና እናማ እኔም እንደዛው እየሞካከረኝ እንዳይሆኑ ነው። እሺ፣ ምን ተፈጠረ? ብቻ አይኖቹ ያዩት ያልተመቻቸው ነገሮች እዚህ ቤት ውስጥ እንዳይሆኑና ጉድ እንዳይፈላ እንግዲያው። ጉድ! ወይ ምነው አስደነገጥኩሽ እንዴ እሺ የምትለኝ ነገር ካለ በለኝና። መጀመሪያ ነገር ምን ሊያደርጉ ይመጣሉ? ምንድን ነው የምታወራው? ስለ ማን ነው የምታወራው? ስለ አባትሽ። ጎሽ፣ ደግሞ የአባዬ መምጣት ችግር ሆነ? እናረፈው ያለ ውትሯቸው ምን አሁንም አሁንም ያመላልሳቸዋል? አንተ እያሰብክ ተናገር እንጂ። ያለፈው እሁድ እዚህ ነበሩ አይደል እንዴ? የነበረ ቢሆንስ ነው ወይስ ጭራሽ አባትሽን እዚህ ቤት እንዳላይ ያልከኝ ነው? እንደሱ አላልኩ እኔ ያልኩት በባዕል ዋዜማ የሚመጡብን ለምንድን ነው ጉድ፣ ሳይሰማ መስከረም አይጠባም አለች አያቴ። ጌታው ደግሞ የእኔ አባት በባዕል ዋዜማ መምጣት ችግር ሆነ እና አረፈው። ለ ለምን ከባዕል በኋላ ይመጡ እንዴ? ምንድን ነው እያወራ ያለኸው ሰውየው ጤና አይደለም እንዴ? እሱ የባዕል ሰሞን ሲመጣ የመጀመሪያው ነው አላልኩም እና አሁን ምን አዲስ ነገር ተገኘ? ወይስ መንግስት አባቶች ልጆቻቸው ቤት በባሏ ዜማ እንዳሄዱ የሚከለክል አዋጅ ወጣ? አታሾፊ እንጂ። እኔ አላሾፍኩም። እያሾፍኪ ያለሁ አንተ ነህ። ደግሞ አታሹፍ ይለኛል እንዴ! የኔ አባት የትኛውን ችግር ሲፈጥር ነው ይሄ ሁሉ? የማታውቂ አታስመስይ። ምንድን ነው የማላውቅ የማስመስለው ነገረኛ? ያለፈው የፋሲካ ውስጥ የሆነውን ረሳሹ እንዴ? እሳቸው በበዓል ሰሞን በመጡ ቁጥር እዚህ ቤት ውስጥ በእኔና በአንቺ መካከል የሆነ ሰይጣን መፈጠሩ አይቀርም። ይሄ አንተ ሰውዬ ዛሬ ምን ነግቶሃል ስለማን እያወራህ መሰለ እንቴ ጭራሽ አባዬን ከሲጣን ጋር ታመሳሰል ጀመር አላመሳሰልኩም ነገሩን ባላሰብኩበት መንገድ አትሰጪው አየሽ እንዴ እያለ ነው ትዳር ነገር መግባት የሚጀምረው እኔ የተናገርኩት እሳቸው በበዓል ሰሞን ሲመጡ በቤታችን የሚፈጠሩን አስቀያሚ ምሩ ነው ተው እንጂ በላይ ነህ እሺ ያለፈው እሁድ የመጡ ጊዜ ምሳ ስትፈሉ ጫፍ ጫፍ ሲሉ የነበረው መኝታ ቤት በር ላይ ሆኜ ይሰማ ነበር እሳቸው ይህን ቤት ስራ ምናምን የሚሉትን ጭቅጭቅ። የተሆኝም እንዴ፣ ረ ዘንድሮ ጉድ መቷል። እናንተ ሰዎች ደግሞ ምን አለ ልትል ነው? ከእኔ ጋር እኮ ነው ሲያወራ የነበረው። ከማን ጋር መሰለህ? ከምግቡ ጋር ነገርና የኔን ስም እያደቀቁ አሁን ሳ በዛው ታዲያ፣ የፈለገውን ብናወራ አባቴ እንጂ ሌላ መሰለህ? በላይነህ ብሎ የአንተን ስም ያነሳልህ? ያነሳማ እማዬ እንዴት አደርሽ? ዛሬ አለን፣ እቤት ነን። ምን ነው ደህና አይደለሽም እንዴ? እሺ እሺ እሺ። ያው እማዬ እመጣለሁ እያለች ነው አሉ። እንዴ ጨዋታው እንዲህ እንደሆነ መጀመሪያውኑ አትነግረኝም? ነግረኝም ነበር ማለት ማለትማ አባዬ ይመጣለሁ ስላለ እናትህን ጠራችሁ እንዴ? እንዴት ነው የምታስቢው? እዚህ አጠገብሽ ሆኜ አይደለም እንዴ ደውለችልኝ። እባክህ በአንተ ቤት ቲያትር ሰርተ ሞታል እንዴ? ምንድን ነው የምትይው? ሆን ብለህ ጠራት እያልሽ ነው ደግሞ? ለምንድን ነው የምጠራት? እንጃለህ እንጃለህ። ገና ለገና አባዬ አንዳንድ ነገሮችን ያነሳል ብለህ ነዋ። እናት በዛ ሰሞን እያገርመረመው የነበሩትን የረሳሁት እንዳይመስልህ ደግሞ ምን አለች? እሱን ታውቀዋለህ እባክህ ብቻ እንድች አድርገው ይሄን አድርጌ ይሄን አታድርጌ ቢሉኝ እቺ ቤት ቃውጢ ነው የምትሆነው። ለሱ ለሱ ያንቺ አባት አይበሱም። ስንት ልጆች መውለድ እንደምፈልግ ታውቂያለሽ? ስንት አንድ፣ አምስት፣ ሰባት ታደርግ አንተ አመጣ አትወልደው ባልወልድስ። ይህ ነው እኮ ችግራችሁ። አንዲት እናት አንድ ልጅ አርግዛ ዘጠኝ ወር በሆዷ ተሸክማ መጣ እስክትወልድ ድረስ የሚደርስባትን የአካልና የምሮ ውጥረቶች የታውቁትና ነው። ይህን እንኳን የእኛ የማወቅ ያለማወቅ ሳይሆን የተፈጥሮ ሕግ ነው እና የተፈጥሮ ሕግ ስለሆነ ባሎች እንደፈለጉት የልጅን ቁጥር ወስነው የሴቷ ስራ ያንን ቁጥር እንደ እሷ አታስብ። እንጂ አሁን እንዲህ አይነት ወደ ውስጥ ምን ስናደርግ ነው ግን የገባ ነው ራስና፣ እንደ እናትህ ስለ ልጅ ስትነዘንዘኝ ወላጆች እኳ አያት መሆን ይፈልጋሉ። እናሳ ምን እያልከኝ ነው? ወላጆች አያት መሆን ስለሚፈልጉ በሚያስቀምጡልን የመውለጃ ፕሮግራም መምራት አለብን? እኔ እንደ እንደሱ አላልኩም። አሁን እንደዚህ ብያለሁ፣ ስለ ልጅ ቁጥር የምታወራው የእናትህን ንዝንዝ። እንደውም እኮ ልንገርህ አይደል እሳቸው ሌላ ነገር የሚያስቡ ነው የሚመስለኝ። ሌላ ነገር ማለት ልክ እኔ የልጅ መውለድ ችግር እንዳለብኝ አድርገው መቼ ነው ደግሞ እንደዚህ ያለችው? በመጡ ቁጥር በመጡ ቁጥር በዘራችሁ ሁሉ አራትና አምስት ልጅ መውለድ የተለመደ መሆኑን ሲናገሩ ምን ለማለት እንደፈለጉ አይጠፋኝም። ብቻ የለ ስለ ልጅ እንዳያነሱ አስታክስልኝ። ተነጋግረን የወሰንነውን የራሳችንን ውሳኔ እንዳለ ንገራቸው። ውሳኔ ውሳኔ ውሰን እንዴ? እንደውም ቆይ ተነጋግረንበታል አለ በላይ ነ እውነቴን እኮ ነው የተነጋገርንበት ጊዜ ትዝ ስላላለኝ ነው። ይቺን የጀመርኳትን የማስተርስ ትምህርት እስክጨርስ ድረስ እንደሱ ተባባልን? እንዴ ብቻ ረስቼዋለሁ። እንዳትሚኝ እንዳልሹ የወሰንን ከሆነ እንደዛ፣ እንደዛ ካልን ተሳስተናል ማለት ነው። ምንድነው የምታወራው? ማለት የማስተርስ ተማሪዎች ነፍሰ ጡር እንዳይሆኑ የሚል እኔ ግን እኔ ምለው ሰሞኑን ስለ ልጅ ደጋግመ የምታወራው ምን አዲስ ነገር ተፈጠረ? ሁልጊዜ የማይደለ እንዲ ኖ ኖ የሆነ ነገር አለ አዲስ አመት ስለመጣ ከአዲስ አመት እቅድ ምናምን ከምትሉት ነገር ጋር አያይዘህ ልጅ በሚቀጥለው አመት እንድንወልድ ምናምን ልትላይ ነው እንዴ? እኔ እንደሱ አላስብኩም፣ ግን ደግሞ አላረገም ባስብም ክፋት ያለው አይመስለኝም። ይህ አመት ትምህርቴን የሚጨርስበት ነው። ደግሞ መስሪያ ቤት ትልቅ የፕሮሞሽን እድል እንዳለኝ አውርቻለሁ። ልጁ ከባለስልጣን እናት ካልሆነ አልወለድም እንዴ? እመቤቴ በጣም በጣም ነው የተለወጥክብኝ። እንደምን ከረማችሁ እዚህ ቤቶች አባዬ እንዴት ነህ እንደምን አደሩ አባባ ደህና ደህና እናንተስ ሰላም ከረማችሁ ደህና ከረሙ የበላይናት ደህንነት ምን ደህንነት አለ ብለው ነው? አንዱን ሲሉት ሌላው እየተተካ እንዲሁም ባክ፣ እንግዲህ እሱ ያዘዘው የሚሆን መቼስ ምን ይደረጋል። ብለው ነው እርሶስ ጤንነትዎን እንዴት ነት? ምንም ጤና የለኝም ደህና ቤተክርስቲያን እየዞርኩ በማስቀደሻ ጊዜ ሐኪም ቤት ለሐኪም ቤት ዞርሎት አለው እርሶ እኮ እንዲሁ ጠበሉን ጠበቅ ለምን አያረጉትም? መች ተውኩት ብለው ነው በሱም በመድሃኒቱም ነው ያስኩት እንጂ ላናገሩ ሐሳቡን ምን ጤና ይሳጣል ብለው ነው። እውነት እናትህ አስማሚያቸው ምንም አላማረኝም። እንዴ ምን አለችሽ? ገና ገብታ መቀመጡ አይደለም እንዴ ነው ወይስ ሷ አእምሮ የማንበብ ችሎታ ተሰጠሽ? ገና ከበር ሲገቡ የሰፈሩ ልጆች ሲንጫጩ ደስ ሲሉ ማለታቸው እኔ ለመንካት አይደል እና በመጣሽበት ተመለሽም በላት አላልኩም። ገና በበዓል ሰሞን ልጅ ምናምን እያሉ እንዳይረብሹ ያንቺ አባት ቤት ስራ ምናምን እያሉ እንዳይረብሹ። እንዲሁ እኮ እዚህ ባጣው ቁጥር ጭንቅ እያለ ምን ነው ምን አገኙ እዩ እነዚህ ልጆች ባዶ ቤት ተሸክሙ እስከ መቼ እያልኩን ጭንቅ ይለኛል። ይኸው ቤቱ ሙሉ ውቅ አይደለም። እንዲህ ምን የሚያስጨንቅ ነገር አለ? እንደው ማለቴ እንግዲህ ከተጋቡ አምስት አመት ሊሞላቸውም አይደል አው እንደዛው መሆኑ ነው አምስት አታው እንደው እንደው ብቻ እንደው አይናቸው በአይናቸው ሳይቆዩ ብዬ ነው እንጂ መቼም አጠፋው እንዴ ኧረ ምን በወጣው? የልጅ ነገር ካነሱማ ሁላችንስ ማሰባችን መቼ ይቀራል። እንደው እነሱ ማስጨነቅ ይሆናል ብለን ነው እንጂ። ኖር ኖር ኖር እንዴ አባባ ቁጭ በሉ እንጂ ለእኛ ነው እንደ የምትነሱት? እንዴ ጠፍታላችሁ እኮ። ኧረ አልጠፋንም። ቡና ላፈላ ብዬ ጓዳ አቃሳ አዘገጃጅ ሱ እያገዘኝ ነበር። ምነው ልጅቷ የት ሄዳ ነው? አንቺ ቡና ፍየውን ሹ ደሞ እሱ አይ የት ሄዳ ነው? ፈቃድ ሰተናት ነው ደሞ። ቡና ማፍላት ምን ችግር አለው አባዬ መቁላት የለ መውቀጥ የለ ውሃ ሞቅ አድርጎ መክተት ነው። አይ እሱን እንኳን ቡና አትበይው። ቡና ሲቆላ ካልሸተተ ሲወቀጥ ካልተሰማ ምኑም ቡና ሆነ? እማዬ ዘመኑ እኮ ተለውጧል። አሁን ደግሞ ሰው ሁሉ ኮንዶሚኒየም እየገባ እንደ ድሮ እንደ ፈለጉ ቡና እንውቀት ቢባልም የሚቻል አልሆነም። እሱ እንኳን ቢስማሙ ኖሮ ይቻል ነበር እኮ እንደው ሁሌ የተመቀኛኝን አባዬ። የመመቀኛኘት ጉዳይ ሳይሆን ፎቁ ሁሉም ቡና ቢወቅጥ ለህንፃዎችም ጥሩ አይደለም። እንዲሁ እኮ አንድ የሚያግዝሽ አጠገብሽ ቢሆን እኮ ልጅት እኮ ማማ ማታ ትመለሳለች። አይ እሳቸው እንኳን እንደሱ ማለታቸው አይደለም። አይ እኔ እሷ የጠየቁ ይመስሉኝ ትመኝ። እንዲሁ እንዲህ እንዳማረባችሁ ቤቱን ሞቅ የሚያደርግ እንዲሁ እማዬ እንደው አፌ ላይ ስለመጣ ነው እንጂ ልጅ እንዲ ያፌትት ያደርሰኝ። ሆነ ደግሞ የአዲስ አመቱ አዜማማ አይደል? ለከርሞ ስንመጣ የህጻን እማማ እጣም ባጭስ ይረብሾታል። እንዲ ወይ እንደው አባትሽ የረብሻቸው እንደሆነ እንጂ እኔቴ እኔቴ፣ እንደውም ዕጣኑ ጨስ ሲል ነው ቡናው ከጉሮሮ የሚወርድ። እሰይ እውነት ነው። እና ስመኝዬ ሁሉም ነገር በልጅነት ነው። ውይ ዕቃ ረስቼ በላይ የስኳር ዕቃ ረስቼ በላይ ነህ። ልጅቷ የት እንዳስቀመጠችው የስኳሩን ዕቃ እናሳየኝ። ኮሜዲ ነው ግድ የለህም። የምታሳየኝ እንደው የስመኝ አባት አቤት ስመኝዬን አስቀየሟት እንዴ? ምን ብለው ነው ደግሞ የሚያስቀይመዋት? እንዲሁ ፊቷ ተለዋወጠብኝ። እንዲሁ ይህና ፊት ምን አባቴ ባደርጎ ይሻለኛል? ተው ተው ተው፣ ወይዘሮ ታገኘው፣ እንደሱ ማለት ጥሩ አይደለም። የእናትነቱ ነው የተናገሩት። አይ ስመኝዬን በዚህ ምን ሆንኩ ብላ ነው የምትከፋው በደንብ መነጋገር አለብን። ታዲያ እነሱ ሲሄዱ ያደርሰን የለም እንዴ ብቻቸውን ትተናቸው። እናትህ እዚህ ቤት የሚመጡት እኔን ለማበሳጨት ነው እንዴ? ምንድን ነው የምትይው? እንዴ ምን አለች? ለምንድን ነው ይህን የልጅ ነገር አስር የሚያነሱት ነው ወይስ መሃን መሰልኳቸው? መሃን ከመሰልኳቸው ወላዷን ለምን አምጥቶ አይደሩልህም? የወላዶች ይወላዶች ዘር የስምኛበት የትሄዱ የት ሄዳለው እየሰማውት ነው እና ለውት አሁን እኛ ቤት ዘጠኝ ልጆች ነበር፣ አምስት ወንዶች፣ አራት ሴቶች። እንደውም አባታችን ከመጀመሪያ ሚስታቸው ሌሎች አራት ልጆች ነበሯቸው። የበላ አባት ቤተሰብ ደግሞ ከሱ ጋር አስራ አንድ ነበሩ። አስራ አንድ ስምንት ሴት፣ ሶስት ወንድ። ይህ ሎት ዘመን ሁሉ በላይን ብዙ ልጆች ወንድ ይገርሞታል። ይገርሞታል። የእኛም ቤተሰብ እንዲሁ ነበር። እውነት ቦትን ነው። አዎ፣ ስምንት ልጆች ነበር። አዎ፣ ታዲያ ከዘመዶቻችን ማንኛችንም ስመኝ እንደኛ ደንቆሮ እንድትሆን አንፈልግም ነበር። ዘር ማብዛት ምን ድንቁርና አለ? ወይዘሮ ታገኝ ጊዜው ተለውጧል። በዛሬ ጊዜ አንድ ልጅ እንኳን ማሳደግ አስቸጋሪ ነው። እንደኛ ዘመን ልጅ በድሎ ያድጋ ለሚባልበት ጊዜ አይደለም። አይመስሎትም? መስሎትም፣ ወይዘሮ ታገኝ ሱሱነት ነው እንደው። ቢሆንም ይልቅ ነግሮት አለው እያልኩ አሁን ትዝ አለኝ። እኔ የሚያሳስበኝ ደግሞ ሌላ ነው። ምንድን ነው የቤት ነገር? እንደው በላይዬ፣ ወገቡን ጠበቅ አድርጎ አንድ ነገር ልንገርህ። ሁለተኛ እናት ቤቴ እንዲመጡ አልፈልግም። ምን ነገርኩ? ዝር እንዲሉ አልፈልግም። ትንሽ መስመር እየታለፍ አይመስልሽም? መስመር የማለፍ ያለ ማለፍ ጉዳይ አይደለም። በእሳቸው ምክንያት እኔ ጤናዬ መታወክ አለበት እንዴ? ዛሬ ምን ሆነሻል? ከመቼ ወዲህ ነው የማየው የአንቺን ጤና? እስኪታወቅ አስቸግረ የምታውቀው ብቻ ብቻ ይቅርታኔ፣ እናትን እንዲህ ለማለት ስመኝ ፕሊዝ፣ እማማን እንዲህ ማለት አልነበረብኝም፣ ስመኝ በቃ በቃ፣ እንዴ፣ አንዳንዴ እንዲህ አይነት ነገር ይፈጠራል። ፎርኬቲት እንዴ፣ ሁሉን ተውና ነይ። አዎ፣ ወደ እነሱ እንመለስ፣ እንዴ፣ ስንቆይ ደግሞ ምን ተፈጠረ ብለው ሀሳብ እንዳይገባቸው ነይ። አንተ ልቀቀኝ እንጂ አሁን እንዲ ስትል አልነበረም እንዴ? አንድ ጊዜ ሌላም ቦታ ባይሆን ቁጭ ላይ ብስምሽ ሂድና የጎረቤታችን የቄሱን ውርዬንሳም። ጥለናችሁ ጠፋን፣ እኛም ጨዋታችንን ስንሰልቅ ትዝም አላላችሁን። የስኳር እቃው ጠፋ እንዴ? ስኳር፣ ውይ የኔ ነገር፣ አውጥቼ እኮ ኮሜዲ ነው ላረሳሁት። ምን አይነት የሞቀ ወሬ ብትይዙ ነው ትዝም ያላላችሁ? የኛ ወሬ ለልጅ አይሆንም። የለቆን በላይ። አቤት አባባ። አሁን እኮ ስምህን አንስተን ከእናት ጋር እያወራን ነበር። ምን ነው ምን አጠፋው? ኧረ ጠላት ምን በወጣን የምታጠፋው። እንደው በላይ፣ ወገብህን ጠበቅ አድርገህ ቤት የምትቀልሰው መቼ ነው? አባባ ዘንድሮ ቤት ቤት መስሪያ እኮ በጣም ብዙ ገንዘብ ነው። ቢሆንስ ከፈረንጆች ጋር እየሰራ አይደለም እንዴ? እነሱ ደግሞ ብዙ ገንዘብ ነው የሚከፍሉት አሉ። ምነው ዝም አላችሁ? አታውሩ ተብሎ ግዝ ተላለፈ እንዴ? አረ እንደው በላይን እያጫወት ነው ነበር። እንደው መረ ስለምን ያው እንደምንም ወገቡን ጠበቅ አድርጎ ቤት እንዲሰራ እያናገር ነው ነበረ አባ። ቤት እኮ ብዙ ገንዘብ ያስወጣል። ታዲያ ለሱ ምን ይቸግረዋል? ሀያ ሺ ብሩን ቦር ያፍስ። የለም እንዴ? አፈር በበላሁ የት ነው የሰሙት? መኑን እኔ ሀያ ሺ ብር ማግኘቴን ወይም መዛቂን? ዘመዶቻችን ናቸው አይነገሩን? ከእናንተ ጋር የሚሰሩት የስመኛ አባት፣ እነሱስ ቢሆን ስለ በላይ የደሞዝ እንዴት አወቁ? ይ ትዬ ታያገኘው ዘንድሮ እኮ ምንም የሚደበቅ ነገር የለም። ቡና ልቀዳ ኮ ነው። በላይ የት ነው የምትሄደው ማግኘታ ቤት ደርሽ መጣው ስለኝ አስቀየምኩት እንዴ አባ አንተ የሰውን አሉባልታ ለምን ትሰማለህ እሱ እንኳን ሀያ ሺ ብር በየወሩ ሊያገኝ ቀርቶ በባንክ ያለውም ያን ያህል አይሆንም የባንኩ ነው እንኳን ታዩ አባ ታይ እባክሽ ሚስቱ አይደለሽም እንዴ የባልሽን ደሞዝና ባንክ ያለውን እንዴት ነው የማታውቂው ስለማውቅ እኮ ነው አባ ታዲያ ካወቅሽ እንዴት ይሄ ጠፋሻል? እንደውም የመንግስት መስሪያ ቤት የሚሰራ አጎትሽ አምስት መቶ ሺህ ብር የሚጠጋ ባንክ አለው ብሎኛል። ሳኒ ለና ቅድስት ማን ነው አምስት መቶ ሺህ ብር ያለው? በላይ ሽኗ፣ ይህ ሁሉ ገንዘብ እያለ ቤቱ እንኳን ቢቀር አንድ መኪና እንኳን መግዛት ታቅታችኋል። መብርሃን ምኑን እያሰማሽኝ ነው? ወይ ቡናውን ረሳው መሰለኝ ጠርቸው ልምጣ። ምን ሆንክ? ያንቺ አባት እዚህ ቤት የሚመጡት ዘላለም ጠብል መፍጠር ነው እንዴ? አንተ ደግሞ ምን ታካብዳለ? አሁን ምን ክፉ ነገር ተናገረና ነው እሳቸው መጀመሪያ ነገር ስለ እኔ ደሞዝ ወሬ የሚለቃቅሙት፣ ስርዓት ይዘ ተናገር እንጂ አባዬ ምንም አይለቃቅም። ስርዓት መያዝ ያለባቸው አባትሽ ናቸው። ነግሬሻለሁ እኮ በባህሉ አዜማ የሚመጡት ሊነጅሱ። በላይ እያሰብክ ተናገር ደግሞ። ወሬም ቢሆን ወሬም ቢሆን ምን ወሬም ቢሆን ይጋነን ይሆናል እንጂ ዝም ብሎ ካለመነሻ ከየትም አይመጣም። እና እናማ አንተ ስለ ደሞዜ የምትደብቀው ከሌለ ምን እንዲያሳብዳል? ደሞ እውነቱን ነው። ምን እያልሽ ነው? ገንዘብህን የትም ከምትበትን አጠራቅመ ቤት የማንሰራበት ምን ምክንያት አለ? ይሄን ነገር ከዚህ በፊት ተነጋግረንበት የለም እንዴ? አዲስ መረጃ ሲመጣስ ደግሞ የባንክ ደብተር ማየት እፈልጋለሁ። ምን ምን ያደርግልሻል? አምስት መቶ ሺህ ብር አለ ተብሏል። ምን እኔ ነኝ? አምስት መቶ ሺህ ብር አለ እንግዲህ ሲባልስ። ብቻ ደብተር ማየት እፈልጋለሁ። የኔ የባንክ ደብተር ላንች ምን ያደርግልሻል? ስላንች የግላካው ጠይቄሽ አቃለሁ? ብትጠይቅም ምደብቀው የለኝም ካንተ ስመኝ ይህ ነገር ልክ እያለፈ ነው እና እነሱ ሲሄዱ፣ ደብተርን ታሳይኛለህ፣ እኔም የኔን አሳይሃለሁ። የአንችንም ማየት አልፈልግም፣ የኔንም የምታይበት ምክንያት የለም። እሱም በኋላ እንነጋገራለን። ደግሞ አባዬ ስለኛ አስቦ ስለተናገረ ለቀቃል። አረ እባካችሁ ትንሽ ቆዩ። ያለም የለም፣ እንሄድ። ደግሞስ ስመኝዬ የቤት ምርቃት አለብን ብላይለ እንዴ፣ እሱ እኮ ማታ ነው። አባ ግድ የለም፣ እንሄድ፣ ይመሻል። እግረ መንገዳችንን ቤት እስካን ተሳልመ እንሄዳለን። እሺ፣ ሰላም፣ ግቡ ታዲያ። በላዬ ልብ መግዛት ነው። የሰው ቤት መመረቅ ብቻ ሳይሆን የራስን በረት ማስመረቅ ነው። እሺ አባባ፣ በሉ ደህና ዋሉ። ደህና ዋሉ። የግብዣ ሰዓት አላለፈም። ከመቼ ወዲህ ነው ስለ ግብዣ መጨነቅ የጀመርከው? እንመጣለን ብለናቸው የለም እንዴ። አልሄድም። ምን ማለት ነው አልሄድም? አልሄድም ማለት ነው፣ ሌላ ትርጉም ካልተሰጠው በስተቀር። ከመቼ ወዲህ ነው የራስሽን ጓደኞች ግብዣ አልሄድም ማለት የጀመርሽው? ዛሬ እና ብቻ የለ፣ ሄድ። አሁን ሂድ። እንዴ ምን አዲስ ነገር ተፈጠረ? አባዬን አልሰማሁም እንዴ? የሰው ቤት መመረቅ ብቻ ሳይሆን የራስንም ቤት ማስመረቅ ነው። እስከ መቼ ነው እየዞርኩ የሰው ቤት የማደምቀው? ሰስ እንዴ፣ ይህን ነበር ያልኩሽ። መርዛቸውን ጣል አድርገው ሄዱ ማለት አይደል? እሺ እንሄድ፣ ግን አንድ ነገር ቃል ትገባለህ። ነገ አስቴር ቤት ልደት ስላለ አብረን እንሄዳለን። አልሄድም። ለምንድ ነው የማትሄደው? እንዴ እስከ መቼ ነው እየዞርን የሰው ልደት የምናደምቀው? ምን እንድታይኝ? ታውቂያለሽ ምን፣ እኔ እና አንቺ እኮ ከአባትና ከእናቶቻችን ባስን ባሰን። እኔም እኮ እሱ ገርሞኝ ነው። እና እና ምን እናማ፣ መቋጫው ምንድን ነው? መቋጫውማ ሁሉም ነገር ጊዜውን እየጠበቀ ይሆናል። ሀፒ ኒው ዬር ኒ አንተ ትንፋሽን አሰጠርከኝ። የአመቱን ባጀት መዝጋቴ ኗ